ሰላም የተወደዳችሁ እና የተከበራችሁ የቢዝነስ ሰራ ሚዲያ ተከታታዮች እንዴት ሰንብታችኋል? ባላችሁበት ቀናችሁ መልካምና ትርፋማ እንዲሆንላችሁ እየተመኘ ዛሬ ደግሞ እንደነዚህ አይነት ፈሳሽ የቀና የልብስ ሳሙና ያለ ምንም ማሽነሪ ከቤት ሆናችሁ ግብአት ብቻ ከገበያ ገዝታችሁ እንዴት ማምረት እንደምችሉ በተግባር እየሰራን የምናሳያችሁ ይሆናል። እነዚህ ሳሙናዎች ከሱፐር ማርኬት ስትገዟቸው ሩቁ ሀገር ተሰሩ ይመስላችኋል። ነገር ግን በዚህ መልኩ ከየሰፈር ተሰርተው አንድ ቦታ ላይ ተጠራቅመው በሱፐር ማርኬት በኩል በችርቻሮ እናንተ ጋር ይደርሳሉ። አሁን በአምስት ሊትር ውሃ ላይ ምን አይነት ኬሚካሎች እንደምትጠቀሙ ያለውና የኬሚካሎች መጠን ምን ያህል መሆን እንዳለበት በተግባር አንድ ላይ እየሰራን የምናይ ይሆናል። ለምንድን ነው በዚህ መልኩ የምናሳያችሁ? እናንተ የፈሳሽ ሳሙና ቢዝነስ ስትጀምሩ መጀመሪያ ማወቅ ያለባችሁ ለነዚህ ለአንድ ሊትር ለሁለት ሊትር ለአምስት ሊትር በምን ያህል ብር ግብአት ገዝታችሁ እንደሰራችኋቸውና ገበያ ላይ አውጥታችሁ በምን ያህል ብር ሽጣችሁ የምታገኙትን ትርፍ ካልኩሌት ካደረጋችሁ በኋላ ነው እናንተ ወደ ብዛት ማምረት የምትሄዱት። አለበለዚያ ግን በትንሹ ምን ያህል ብር እንዳተረፋችሁ ሳታውቁ በብዛት ብታመርቱ ዘላቂ የሆነ ቢዝነስ አይኖሯችሁም ማለት ነው አንዳንዴ ችኮላ አይነት ቢዝነስ የሆነ ሀሳብ ብልጭ ይላችሁና ማሽነሪ ትገዛላችሁ። ማሽነሪ ከገዛችሁ በኋላ ባለሙያ ፍለጋ ትሄዳላችሁ። ባለሙያ ፍለጋ ማለት ኢንዳይሬክት እውቀት ፍለጋ ነው። እውቀት ደግሞ ዛሬ ከምናሳያችሁ የተለየ ነገር የለም። ሰው የሆነ ቢዝነስ ከመጀመራችሁ በፊት መጀመሪያ የምትሰሩትን ቢዝነስ እውቀቱና ሳይንሱን በደንብ መረዳት ይኖርባቸዋል ምናልባት ይህንን ቢዝነስ ከትንሽ ጀምራችሁ ስታሳድጉት በማሽነሪ ማምረት አለብኝ የሚለው ሜንታሊቲ ሲኖራችሁ ደግሞ በቀጣዩ ቪዲዮችን ቪዲዮ ላይ እንደምትመለከቱት የፈሳሽ ሳሙና መስሪያ ማሽን ይዘንላችሁ የምንመጣ ይሆናል ዛሬ ግን ሳይንሱን በደንብ መረዳት ይኖርባቸዋል በትልቅ እውቀት በትንሽ ማቴሪያል የጀመራችሁትን ስራ ውሎ አድሮ ማደጉ አይቀርም ምናልባት በሁኔታዎች አለመመቻቸት የሆነ ችግር ሲገጥሟቸው እንኳን ችግርን የምትፈቱት ወይም ደግሞ ቻለንጅን የምትጋፈጡ በማሽነሪ በማብዛት ሳይሆን በእውቀታችሁ ልክ ነው ማሽነሪ በእውቀታችሁ ልክ ምርት ነው የሚሰጣችሁና እውቀት ላይ ሞር ፎከስ መስራት ይኖርባችኋል። ሰው ትልቅ ነገር አቅዳችሁ በትንሽ ነገር መጀመር ይኖርባችኋል። ከትንሽ ነገር የጀመራችሁ የትኛውን አይነት ስራ የሆነ ቻለንጅ ሲያጋጥማችሁ እንኳን በጣም የማትበገሩና ጠንካራ ሰው ትሆናላችሁ። በዛም የእናንተ ስብና እየተገነባ ይሄዳል፣ ቢዝነሳችሁም ዘላቂ ይሆናል ማለት ነው። ታዲያስ የቢዝነስ ስራ ሚዲያን እንደነዚህ አይነት የቢዝነስ መረጃዎችን ሩቅና ከባድ የሚመስላችሁ ምንጫቸው ምን ያህል ቀላል እንደሆነ በዚህ መልኩ ወደ እናንተ ስለሚያቀርብላችሁ ላይክ፣ ሼር፣ ሳብስክራይብ በማድረግ የቢዝነስ ስራ ሚዲያ ዝግጅ

እንግዲህ አውሳ መልሰናል ውድ ተመልካቾቻችን ዛሬ ሰርተን የምናሳያችሁ ፈሳሽ የልብስና የእቃ ሳሙና ሲሆን ሁሉም በተመሳሳይ ስቴፕ ነው የሚሄዱት የት ስቴፕ ስንደርስ ነው የልብስና የእቃ የምናደርገው የሚለውን ወረድ አብረን የምናይ ይሆናል ዛሬ ትልቁ ፋክቶሪያ ውሃ ነው የምንጠቀመው ውሃ ነው ምን ያህል ፐርሰንት ወይም ደግሞ ምን ያህል መጠን ኬሚካል መጠቀም እንዳለብን የሚወስንልንና ዛሬ በአምስት ሊትር ውሃ ላይ ሰርተን የምናሳያችሁ ይሆናል እናንተ በ10 ሊትር በ20 ሊትር በ50 ሊትር በመቶ ሊትር ከፈለጋችሁ አሁን የምነግራችሁን ፎርሙላ ማባዛት ይሆናል ማለት ነው በአንድ ድንጋይ ሁለት ወፍ እንደሚባለው ዛሬ ሁለት ነገር በተመሳሳይ ፕሮሰስ ሁለት ነገር ሰርቼ አሳያችኋለሁ፣ የልብስና የእቃ ሳሙና ማለት ነውና። ኦልሬዲ አሁን የምጀምር ይሆናል። ሰው ስንጀምር ከሚያስፈልጉ ግብዓቶች በሚለው እንጀምራለን። በመጀመሪያ ደረጃ የሚያስፈልገን የምንጠቀመው የውሃ መጠን ነው። ሶ ውሃ ቤዚክ ነው። ኦልሞስት 90 ፐርሰንት የምንጠቀመው የፈሳሽ ሳሙና ኮንቴንት ወይም ደግሞ ይዞታ የሚይዝልን የምንጠቀመው የውሃ መጠን ነው። መጀመሪያ ደረጃ ውሃ ያስፈልጋን ካልን፣ በሁለተኛ ደረጃ ከሚያስፈልገን ግብዓት ናይትሮሶል፣ ሶስተኛ ኮስቲክ ሶዳ፣ አራተኛ ሶዳሽ፣ አምስተኛ ቴክሳፎን፣ ስድስተኛ ኤስቲፒፒ፣ ሰባተኛ ሳልፎኒካሲድ፣ ስምንተኛ ከለር፣ በዘጠነኛ ደረጃ ፐርፊም ወይ ደግሞ ሽቶ ይሆናል። እነዚህ ተጠቅመን ነው ፈሳሽ የልብስ ሳሙናና የእቃ ሳሙናን መስራት የምንችለው። ኦልሬዲ ቅድም እንዳልኳችሁ የእቃ ሳሙና ሲሆን የምንቀንሳቸው ኬሚካሎቹ ይኖራሉ። ያው የልብስ ሲሆን ግን አጠቃላይ ሁሉም ነው የምንጠቀማቸው። የት ስቴፕ ስንደርስ ነው የልብስና የእቃ የምናደርገው የሚለውን ኦልሬዲ አብረን የምናየው ይሆናል። እነዚህ ኬሚካሎቹ ነው የሚያስፈልጉን ማለት ነው። በድቁየት መልኩ ናይትሮሶል ኮስቲክ ሶዳ፣ ሶዳ አሽ እንዲሁም ደግሞ ኤስቲፒፒ በድቁየት መልኩ የምናገኛቸው ሲሆኑ በፈሳሽ መልኩ ከምናገኛቸው ደግሞ ቴክሳፎን፣ ሳልፎኒክ አሲድ እንዲሁም ፎሚንግ ፎም ኮለር፣ ፖርፊም እነዚህ ደግሞ በፈሳሽ መልኩ የምናገኛቸው ናቸው ማለት ነው። በተግባርን ለማሳየት ያክል ናይትሮስል ማለት ይህን ነው። በልኬታቸው ልክ ነው እዚህ ላይ የተቀመጡት። ሶዳ ይህን ነው። ሶዳ አሽ፣ ኤስቲፒፒ፣ ቴክሳፎን፣ ሳልፎዲካ አሲድ፣ ፎርሚንግ ፎም፣ ሽተና ቀለም እነዚህ ይመስላሉ ማለት ነው። ኦልሬዲ አሁን ወደ ተግባር የመገባ ይሆናልና እያንዳንዱ ኬሚካል ለምን እንደምንጠቀሙ ና ካልተጠቀሙነውስ ምን አይነት ኢፌክት ይኖረዋል ሳሙናችን ላይ የሚሉ መረጃዎችን እያነሳን አንድ ላይ በተግባር የምንሰራ ይሆናል። እነዚህ የምትጠቅሟቸው ኬሚካሎች እያንዳንዱ ለምን እንደሆነ ካላወቃችሁ፣ እንዲህ በደፈና ስም ብቻ የምትይዙ ከሆነ ግን እነዚህ ኬሚካሎች ያላችሁበት አካባቢ ላታገኙ ትችላላችሁ። ጥቅማቸው በደንብ ከተረዳችሁ ግን አንዱ ኬሚካል እዚህ ላይ የጠቀስኩላችሁ ባታገኙ እንኳን ጥቅምን ከተረዳችሁ እሱን የሚተካ ሌላ ነገር ወደ መፈለግ ትሄዳላችሁና የኬሚካሎች ጥቅምን በደንብ መረዳ መረዳት ይኖርባቸዋልና አሁን ቀጥታ ወደ ተግባር የምገባ ይሆናል። ማለት ነው አሁን የማሳያችሁ ቀድም እንዳልኳችሁ አምስት ሊትር ፈሳሽ ሳሙና እየሰራሁ ነው የማሳያችሁ። አምስት ሊትር ፈሳሽ ሳሙና ለመስራት ያው አምስት ሊትር ውሃ መጠቀም የለባችሁ፣ ምክንያቱም የሌሎቹ ኬሚካሎች ተጨምሮ ከዛ ሊጨምር ስለምችል፣ አምስት ሊትር እንዲመጣላቸው እናንተ ምን ማድረግ አለባችሁ ማለት ነው። አራት ነጥብ አንድ ሊትር ውሃ ላይ ባልዲ መጨመር ይኖራል። አራት ነጥብ አንድ ሊትር ውሃ ላይ ጨምራችሁ የሌሎቹ ኬሚካሎች ኦሬዲ ስትጨምሩ እንዲሁም ደግሞ ሲወፍር ሳሙናው አምስት ሊትር ይመጣል በራሱ። አሁን አራት ነጥብ አንድ ሊትር ውሃ ላይ እዚህ ባልዲ ላይ እጨምራለሁ። የሚያስፈልገኝ የውሃ መጠን ባልዲ ላይ ጨምር ያለውኝ፣ ምናልባት ይህን ባልዲ ለማማሰል አውረድ ሊያስቸግረኝ ስለሚችል እዚህ ትልቁ ሳፋ ላይ ውሃይን እጨምረዋለሁኝ በሁለተኛ ደረጃ የሚያስፈልገን ናይትሮ ሶል ነው። ሰው ምን ያህል ናይትሮ ሶል ነው የሚያስፈልገን ያላችኝ እንደሆነ 42 ግራም ናይትሮሶል ያስፈልገናል በአራት ነጥብ አንድ ሊትር ውሃ ላይ የአምስት ሊትር ላርጎ ለመስራት ምን ያስፈልገኛል ማለት ነው። 42 ግራም ናይትሮሶል ያስፈልገኛል። ይህን 42 ግራም ናይትሮሶል ቀጥታ አይደለም እዚህ ባልዲ ላይ መጨመር ያለብን በሌላ ትንሽ ባልዲ 150 ሚሊሊትር ትንሽ እንደዚህ ብልቃት የምትመስል ላይ ጨምረን ምን ማድረግ ይኖርብናል ማለት ነው በዛ ላይ ለሁለት ደቂቃ የሚያክል ማማሰል ይኖርብናል። ይህ የምናደርገው ምንድን ነው፣ ቀጥታ ከምንጨምረው ይልቅ የተወሰነ ነገር በትንሹ አሟሙተን ብንጨምረው ያው ውጤታማ ወይም ደግሞ ኢፌክቲቭ የሆነ ሳሙና እንሰራለን በሚል ነው እንጂ ቀጥታ መጨመርም ይቻላል። ሁልጊዜ ማድረግ ያለባችሁ ከሚካል ትልቅ ባልዲ ላይ ከመጨመር ግን በራሱ በትንሽ ውሃ ላይ ያው አዋህዳችሁ ሲጨምሩት በጣም ኢፌክቲቭ የሆነ ስራ ትሰራላችሁ። ይህን ናይትሮሶል ኦልሬዲ መጀመሪያ እዚህ ላይ ከመጨመሬ በፊት 150 ሚሊ ሊትር ውሃ ላይ ጨምሬ መጀመሪያ ማማሰል ይኖርብኛል ማለት ነው። ለምንድን ነው ይህንን በሁለተኛ ደረጃ የምንጠቀመው? ይህንን ናይትሮሶል አሁን የምንጠቀማቸውን ኬሚካሎች ከውሃ በደንብ እንዲዋሃሉ አፄ ቦንደጅ ወይም ደግሞ አፄ ሞርታል ያገለግላል ማለት ነው። በተጨማሪም ይህን ናይትሮሰል አዜ ማወፎሪያም ይሆናል። ለምሳሌ ቀጠን ያለ ወይም ደግሞ ቀጭን ላርጎ ገበያ ላይ ያን ያህል ተፈላጊ ስላልሆነ ይህን ናይትሮሰል አንደኛ ላርጓችን ወይም ደግሞ ፈሳሽ ሳሙናችን እንደ ማወፎሪያም እንጠቀመዋለን። ለምሳሌ ይህንን ሳንጨምር ስንቀር ላርጓችን ምን ይሆናል ያላችሁ እንደሆነ ደግሞ አንዳንድ ጊዜ ላርጎች ቀጭን የሆነ እንትናቸው ከላይ ይወጣል። ወፍራሙ ደግሞ እየዘገጠ ወደ ታች ይወርዳልና እናንተ ምንድነው የምታረገው ስትጠቀሙት፣ እንዲ ሼክ እያደረጋች ነው አይደለ የምትጠቀሙት። ይህ ምንድነው ናይትሮሰል አልተጠቀመውም ማለት ነው። ሶ ናይትሮሰል ምን ያደርጋል? ተመሳሳይ የሆነ ወይም ደግሞ ወጥ የሆነ ቅጥነት እንዲኖረው ወይም ውፍረት እንበለው እንዲኖረው ያደርጋል። ናይትሮሰል ሁሉም ኬሚካሎች አንድ ላይ እንዲዋሃዱ ትልቅ ፓወር ያለው ዱቄት ነው ማለት ነውና መጀመሪያ እዚህ ላይ ከመጨመሪ በፊት 150 ሚሊሊትር እዚ ብልቃት ላይ ያዘጋጀው ትውሃለህ እዛ ላይ ጨምረህ ደቂቃ ማማሰል ይኖርብኛል ማለት ነው። የሮድኛና ክሮሰል ለሁለት ደቂቃ የሚያክል አማስየዋለሁ። አሁን ውሃችን ላይ የሚጨምረው ይሆናል። ለአምስት ደቂቃ የሚያክል ማማሰል ይኖርብኛል ማለት ነው። ሶስተኛ ደረጃ የሚያስፈልገን 16.6 ግራም ኮስቲክ ሶዳ በ100 ሊትር ውሃ ላይ መጀመሪያ ለ2 ለ3 ደቂቃ በማማሰን ወረዲ እዚህ ላይ የሚጨምረውና አሁን ኮስቲክ ሶዳ የሚጨምር ይሆናል ማለት ነው። ኮስቲክ ሶዳ ለምንድነው የሚያስፈልገው? ያላችኝ ሆነ በትልቁ ኮስቲክ ሶዳ ፒኤች ሬጉሌተር ነው። ፒኤችን ያመጣጥናል ማለት ነው። አንዳንዴ ይህንን ኮስቲክ ሶዳ ሳንጠቀም ስንቀር ለስላሳ ልብሶችን ስናጥብ እንኳን ሻካራ ወይም ደግሞ ደረቅ ይሆናሉ እና የምንጠቀመው የውሃ መጠን እኛ ፒኤቹ ምን ያህል እንደሆነ ስለማናውቀው ይህንን ኮስቲክ ሶዳ ስንጠቀም ግን ራሱ ወደ ሰባት እንዲመጣ ያደርገዋል። ከሰባት በላይ ከሆነ ለምሳሌ አሲዲቲ ስለሚኖረው ውሃው የምናጥበው ልብስ ደረቅ ይሆናል ወይም ደግሞ ሻካራ ይሆናል። ከሰባት በታች ከሆነ ደግሞ ከሆነ ደግሞ ምንም አያጸዳም ማለት ነውና ይህንን ኮስቲክ ሶዳ ፒኤች ሬጉሌተር ስለሆነ ይህንን ግዴታ መጠቀም ይኖርብናል ማለት ነው። አሁን ያህል ውሃ ነው የሚያስፈልገኝ 100 ሚሊ ሊትር ውሃ ላይ መጀመሪያ እዚህ መጨመር ይኖርብኛል። ከዛ ኮስቲክ ሶዳ ማለት ነው። ኮስቲክ ሶዳ ለሁለት ደቂቃ የሚያክል አማስየዋለሁ አሁን ቀጥታ እዚሁ ትልቅ ባል ላይ የሚጨምረው ይሆናል። ውሃ አንደኛ ደረጃ ተጠቅመናል ሁለተኛ ኔትሮሶል ሶስተኛ ኮስቲክ ሶዳ በአራተኛ ደረጃ ደግሞ አሁን የቀረን ነገር ቢኖር ሶዳ አሽ ሆናል ሰው ምን ያህል ሶዳ አሽ ነው አምስት ሊትር ፈሳሽ ሳሙና ለመስራት የሚያስፈልገን ያላችሁኝ እንደሆነ 83 ግራም ሶዳ አሽ ያስፈልገናል 225 ሚሊ ሊትር ውሃ ላይ ጨምረን ነው ግዴታ ማማሰል ያለብን ማለት ነው ኦልሬዲ ይህንንም አሁን እዚህ ላይ የሚጨምረው ይሆናል ምናልባት ይህንን ሰው ዳሽ ለምንድ ነው የምንጨምረው? ካልጨመርነውስ ሳሙናችን ላይ ምን አይነት ኢፌክት ይኖረዋል? ያላቸኝ እንደሆነ ይህንን ሰው ዳሽ ውሃ ማለስለስ ሻ ነው የሚሆነው። ውሃ ማለስለስ ማለት እንዲህ ውሃን ማቀጭን አደለን። ምን ያስፈልጋል ትሉኝ ይሆናል። ነገር ግን እነዚህ ከሚካሎች እንጨምር አንዳንድ ጊዜ ላርጎች በውስጣቸው የሆነ ንጥረ ነገር ነጭ ነጭ አይነት እናያለን። የጁስን አይነት መልክ ይዛ፣ ኮስት ለመቀነስ ሶዳ አሽን ሳይጠቀሙ ይሰሩታል። ሶዳ አሽ ስንጠቀም ይሆናል ሳሙናችን ልክ የማርን ወለል ይዛልና፣ ይህንን ለአርጓችን በጣም ወጥ የሆነ ቅጥነት እንዲኖረው ያደርጋል ማለት ነውና፣ ለዚህ ነው የምንጠቀመው። ሶዳ አሽ ውሃ ማለስለሻ በሚል ብትይዝ ጥሩ ይመስለኛል። ማማሰል ላይ ግን በደንብ መስራት ይኖርባቸዋል። ምክንያቱም እናንተ ባማሰላችሁት ቁጥር ሳሙናችሁ ምን እየሆነ ይሄዳል? እየወፈረ ይሄዳል። የመጀመሪያ የተጠቀምነው ናይትሮሰል በተለይ በደንብ ማማሰል ይኖርባቸዋል። እሱ ነው ወፍራም እንዲሆን የሚያደርገው። አሁን ደግሞ በአምስተኛ ደረጃ የሚያስፈልገን ቴክሳፎን ይሆናል። እዚህ ላይ አንድ ድቁየት ስለቀረ ምናልባት ድቁየትን ሳንጨርስ ለምን ይሄዳለን አትሎ ረድ ሴፍ እንደዛ ስለሆነ ነው። አሁን ይህንን ቴክሳፎን ደግሞ የሚጨምር ይሆናል። ይህን ቴክሳፎን ለምንድን ነው የምንጠቀመው ያላችኝ እንደሆነ ቴክሳፎን ሁሉ አይነት ሳሙና ለመስራት የያዘ

ለምሳሌ ቴክሳፎን ሳንጠቀም ሳሙና ሰራን ማለት ምን ይሆናል? ከጊዜ በኋላ ለረጅም ጊዜ ሲቀመጥ ሳሙናው እያንዳንዱ አሁን እየተጠቀምነው ምርት ላይ የየራሱን ዘር እየመረጠ ወደ አንድ ይሰበሰብና ያው ሳሙናነቱን እያጣ ይሄዳልና የስብጥርን የኬሚካሎችን ስብጥርን ያዳብራል ማለት ነውና ሁሉም ኬሚካል እንዲያያዝ እንዲዋሃድ ከጊዜ በኋላ እንኳን ረጅም ጊዜ ሲቀመጥ እንኳን ሳሙናውን ያው ቅድም ያልኳችሁ እነዚህ ኬሚካሎች የየራሳቸው ዘር እየመረጡ ወደ አንድ ቦታ እንዳይሰባሰቡ ያደርጋል ማለት ነውና የምንጠቀመው ቴክሳ ለዚህ ያገለግላል። እንዲሁም አረፋም ይፈጥራል። ሳሙናችን ወፍራም እንዲሆንም ያደርጋል። በትልቁ ግን የኬሚካልን ስብጥር እንዲኖር ያደርጋል። አረፋን የመፍጠር ባህሪ ስላለው ፈሳሽ ሳሙናችን በዚህ መልኩ አረፋ እየፈጠረ ነው ካሁን በኋላ ማለት ነው። በተማሰለ ቁጥር አረፋነቱን እየጨመረ ይሄዳል። እዚህ ላይ ግን ትልቁ ጨዋታ መጫወት ያለብን በደንብ ማማሰል ይኖርብናል። አሁን ያየነው አረፋ ነው ሳሙና ላይም የሚታየውና በደንብ ባማሰልን ቁጥር የሚያስፈልገውን አረፋም በዛው ልክ እየወጣ ይሄዳል። አሁን እንደምታዩት በጣም ሳሙናችንም በጣም እየወፈረ ነው እንዲም አረፋም ያው በምንፈልገው መልኩ በሰጠነው ልክ መሰረት እየሰጠን ነው ማለት ነው። እና ይህንን ይመስላል። ግሞ በስድስተኛ ደረጃ የምንጨምረው ኤስቲቲፒ ይባላል። ይህንን ኤስቲቲፒ ለምንድ ነው የሚያስፈልገው ያላችሁ እንደሆነ በመጀመሪያ ደረጃ ውሃን ያጠራል ውሃን ያጠራል። ውሃ ያጠራል ማለት ምን ማለት ነው? የተጠቀምነው ውሃ ቆሻሻ ሊሆን ይችላል፣ ላይሆን ይችላል። አናቆሙኛ እንዲህ ከቧንቧ ወይም ደግሞ ከወንዝ ያገኘነው የምንጠቀም ይሆናል ወይም ደሞ ከታንከርና ይህንን ኤስቲፒ ልክ የምንጠጣው ውሃ ሃይድሮክሎሪክ አሲድ ተጠቅመው ያሉ ጀርሞች ከሚካሎች እንደሚገድል ሁኑ እዚህ ጋር ደግሞ ለሳሙናችን ማለት ለረጅም ጊዜ ሳሙናችን ሲቀመጥ የመሸት ባህል ሊኖረው ስለምችል ምክንያቱም ቆሻሻ ውሃ ከተጠቀም ይህንን ኤስቲፒ ለምንድን ነው የሚያስፈልገው? በዋነኝነት ውሃን ያጠራል። ውሃ ንጹህ እንዲሆን ያደርጋል ተጠቀሙ ስትጋሩ ግን ሳሙናችሁን ለረጅም ጊዜ የሚቀመጥ ከሆነ ሊሸትም ይችላል። ለዛ ነው የሚያስፈልገን ሰው ይህንንም ምንድን ነው የምናደርገው በሌላ 150 ሚሊ ሊትር ውሃ ላይ 42 ግራም ኤስቲቲፒ ያስፈልገናል ማለት ነው። እዚህ ላይ እያንዳንዱ ኬሚካል በእኔ በኩል ትንሽ ማቴሪያል እየተጠቀምኩት ስለሆን ለሁለት ደቂቃ ማማሰል ምንም በቂ ነው እና ቤት ውስጥ ለምሰር ግን ኬሚካላችሁ በጨመራችሁ ቁጥር ምን ማድረግ አለባችሁ? የምታማሰሉበትን የጊዜ መጠን በዛው መጨመር ይኖርባቸዋል። እኔ ግን ኦልሬዲ እነዚህ በጣም ትንሽ ስለሆኑ እያንዳንዱ እየነካቱትም ስለሆነ ኬሚካሉ ለሁለት ደቂቃ በቂ ነው። ይህንን ኤስ ቲ ፒ ፒ እጨምረዋለሁ። እየተጠቀምኩት ውሃም ቆሻሻ ቢኖረው ባይኖረውም በደንብ አሪፍ አድርጎ ያጸዷልኛል ማለት ነው። ኤስቲፒፒ ተጠቅም ያለውኝ አሁን ምንድነው የሚቀረኝ? ሶስት ነገር ብቻ ነው የሚቀሩኝ። ምንድነው ሳልፎኒክ አሲድ፣ ሳልፎኒክ አሲድ፣ ፎርሚንግ ፎም። ወይም ደግሞ አረፋ ደግሞ በትልቁ የሚፈጥር ቅድም ቴክሳፎን ተጠቅመናል አረፋ የሚፈጥራል ብለናል። ይህንን ፎርሚንግ ፎም ደግሞ በደንብ አረፋ እንዲኖረው ያደርጋል። ከዛ ሽቶና ቀለም ይሆናል። እስካሁን ድረስ የልብስና የእቃ ሳሙናው አንድ ላይ እየሰራን ያለ ነው። አሁን ደግሞ በሰባተኛ ደረጃ ሳልፎኒክ አሲድ የሚጨምር ይሆናል 166 ግራም ወይም ደግሞ ሚሊ ሊትር ሳልፎኒክ አሲድ ያስፈልገኛል። ግራም ማለት አንድ ሚሊ ሊትር ማለት ነው። አንድ ኪሎ ግራም ማለት አንድ ሊትር ማለት ነው። ሶ 166 ግራም ማለት 166 ሚሊ ሊትር ማለት ነው። አንድ ኪሎ ግራም እና አንድ ሊትር ተመሳሳይ ክብደት ነው ያላቸው። ሶ አሁን ሳልፎኒክ አሲድ ለምንድነው ነው ሳልፎኒክ አሲድ የምንጠቀመው? ተጠቀመው ያላችሁኝ እንደሆነ ደግሞ ያው ልብስ ላይ የሆነ ቅባት ያረፈበት ነገር ካለ አሲድነቱን ያው እንዲያጸዳው ያደርጋልና ለዚህ ነው ሳልፎኒክ አሲድ የምንጠቀመው። ሳልፎኒክ አሲድ እጨምራለሁኝ። በነገራችን ላይ አሁንም እየሰራን ያለ ነው። ሳሙና ጥራቱ በጣም የተጠበቀ ነው፣ እየሰራን ያለ ነው። ለምንድነው? ለምሳሌ እንጀራ ከጤፍም ይሰራል፣ ከማሽላም ይሰራል፣ ከሩዝም ይሰራል፣ ግን የጤፍ እንጀራ ከሁሉም በላይ እንደሆነ ታውቁታላችሁ። ዛሬም ማሳያችሁ ልክ በዛው ልክ ጥራት ያለው ሳሙና ነው ማሳያችሁ። አንዳንድ የሶሻል ሚዲያ ላይ በሁለት ነገር በሶስት ነገር እንደሚሰራ ያሳያቸዋል። ያው በእይታ ሳሙና ይመስራት፣ ግን ስንጠቀመው ግን ትልቅ የሆነ ልዩነት ነው ያለው። ልክ የገበያ እንጀራንና የቤት እንጀራን አይነት የሚያክል ልዩነት አለውና ግን አሁን የተሟላ ሳይንስ ነው የምነግራችሁ። እናንተ ግን ምናልባት ከዋጋ አንጻር ከሌላማ አንጻር ከኬሚካልም ሊወደድባችሁ ስለሚችል የራሳቸው ሆነ ፈጠራ እየፈጠራችሁ መስራት ይችላላችሁ። ዛሬ ግን የማሳያችሁ ሳይንሱን የሚፈቅደው የተሟላ ሳውና ነው። እየሰራው እማሳያችሁ። ሶ አሁን ሳልፎኒክ አሲድ ጨምሬያለሁኝ። የሚቀጥለው ምንድነው መጨመር ያለብኝ ፎርሚንግ ፎርም። ይሄን ፎርሚንግ ለምንድን ነው ይበልጥ ደግሞ አረፋ እንዲኖረው ያደርግልናል ማለት ነው። ኦልሬዲ የምትመለከት ኦልሬዲ ፈሳሽ ሳሙናችን በዚህ መልኩ ፈሳሽ ሳሙና ሆነዋል እንዳለ በአረፋ ተሸፍነዋል። ይህንን አረፋ እንደየተጠቀምነው የኬሚካል ጥራት ከስምንት ሰዓታት በኋላ እየረገበ ይሄዳል፣ እና እንደምትመለከቱት ፈሳሽ ሳሙናችን የሚያክል አረፋ አለው ማለት ነው ው ፈሳሽ ሳሙናችን በዚህ መልኩ በጣም ብዙ አረፋ ኑሮት አሪፍ የሆነ ሳሙና ነው እየሰራን ያለ ነው። አሪፍ የሆነ አረፋ አለው ማለት የማጥራት ኃይሉ በዛው ልክ ነው። ገበያ ላይም ተመራጭ ያደርገዋል። የሚያስፈልገን የነበረ ኬሚካል ሁሉም ጨርሰናል። አሁን አንድ ላይ ሁሉም በአንድ ጊዜ ማማሰል ይሆናል። እዚህ ላይ ሁለቱም ይሄንን የእቃም ይሆናል የልብስም ይሆናል። የእቃና የልብስ ልዩነታቸው ምንድነው? ወይም የት ነው ያላቸው እንደሆነ በምንጨምረው ሽቶና ቀለም ነው የሚለያዩት። የእቃ ሲሆን ቀለም አንጠቀምም ሽቶም አንጠቀምም። ፎርቢደን ነው አያስፈልግም። ምክንያቱም የምንበላበት እንጀራና ወይም የምንሰራበት ወጥ ሽቶ ካለው ሌላ ነገር ነው የሚሆነው እና የልብስ እንዲሆን ግዴታ ሽቶና ቀለም መጨመር ይኖርብናል። አሁን ይህንን የምታዩት አምስት ሊትር ፈሳሽ ሳሙና ሆኖልኛል። ከዚህ የፈለግኩትን አይነት መጠን የልብስ ማድረግ እችላለሁኝ፣ የእቃ ማድረግ እችላለሁኝ። አሁን ለእቃ የሚሆን ከቀነስኩ በኋላ የልብሱ ደግሞ ምን አደርገዋለሁኝ ማለት ነው? ሽቶና ቀለም ጨምሬ ያው የልብስ ፈሳሽ ሳሙና እንዲሆን የማደርገው ይሆናል ማለት ነው። ስምንተኛው ስቴፕ እስከምንደርስ ሁሉም ተመሳሳይ ናቸው። አሁን ለእቃ የሚሆን ሳሙና ከቀነስኩኝ በኋላ የልብስ እንዲሆንልኝ ሽቶና ቀለም እጨምራለሁኝ። ልብ በሉ አረፋውን የምታዩት ያው ከስምንት ሰዓታት በኋላ ራሱ እየረገበ ይሄዳል ማለት ነው። ልክ እንዲህ እንዳማሰድነው ለገበያ ያቀርብ ግዴታ ቢያንስ ዋለ 12 ሰዓታት መጠበቅ ይኖርብናል። አሁን ለቃ የሚሆነ ረድ ሌላ ነገር ቀንሻለሁኝ። አሁን የልብስ እንዲሆን አድርገዋለሁ። ምናልባት አምስት ሊትር ፈሳሽ አምራ ለመስራት ምን ያህል ከለር ያስፈልገኛል ያላችሁኝ እንደሆነ እቺ የምታክል ፈሳሽ ኦረድኔ እጠቀመዋለሁ ማለት ነው። ይህንን ብቻ አይደለም። ይህን ሽቶ ደግሞ በተወሰነ መልኩ ኦልሬዲ ጨምረዋለሁኝ ምንም ላይያስፈልገኝ ይችላል። ለሚዲያ ስለሆነ ይህንን አሁን ነው። እንግዲያውስ ትልቅ ጨዋታ ላይ መጫወት ያለብን። አሁን በደም በደም በደም በደም በደም ማማሰል ይኖርብኛል። ቀለም ቀለሙ እንዲህ አድርጎታል። አረፋውንም በምትመለከቱት ነው። በጣም ወፍራም ሳሙና ነው የሰራ ነው ዛሬ ገበያ ከምታገኙት እንዲያም የበለጠ ሳሙና ነው የሰራ ነው። ምክንያቱም እያንዳንዱ ግብአት ስለተጠቀምን። እዚህ ላይ ግን በስፋት ለመስራት ወይም ደግሞ ትልቅ ታንከር ገዝታችሁ ለመስራት በተለይ ቤት ውስጥ ከሆነ እንዲሁ በእጅ በጣም ሊያስቸግራችሁ ስለሚችል አንድ ቴብሊስታችሁ ይህንን ማሽን መጠቀም ይኖርባቸዋል ማለት ነው። ይህንን ማሽን እንዴት ነው የምንጠቀመው የሚለው እዚህ ላይ እየሰራው አሳያችኋለሁ። እኔ ለሳምፕልና ሳይኖሱን ለማስረዳት ነው እኔ ይሄንን የተጠቀምኩት፣ ግን ቢዝነስ ላይ ስትገቡ ግን እናንተ ምን ያስፈልጋቸዋል፣ ይህንን ማሽን ግን ግዴታ ያስፈልጋቸዋል። ያን ዓለም ውድ አይደለም እውነት ለመናገር ያለዚህ ደግሞ እውነት ጉልበታችሁ መጨረስ ስለሚሆን ስማርት በሆነ ለመስራት ግዴታ ይህንን ማሽን ያስፈልጋችኋልና እንዴት ነው የሚሰራው የሚለው ደግሞ ኦልሬዲ ሞር ሳሙናዬ አሪፍ እንደሆነና እኔም ለቤቴ ይሆናል ማለት ነው። ቅድም እንዳልኳችሁ ኦልሬዲ ይህንን ማሽነሪ ግዴታ ያስፈልጋቸዋል። ይህንን ቫይብሬተር ነው፣ ይህንን ቫይብሬተር ግዴታ ሊኖራቸው ይገባል። ታንከሩ እንደሆነ ኦልሬዲ ቤታችሁ ዱቄትና ውሃ የምታስዩበትን መጠቀም ትችላላችሁ። ይህንን ማሽነሪ ግን ግዴታ ነው፣ ምክንያቱም በእጃችሁ ማማሰል የጉልበት ስራ ሊሆንባችሁ ስለምችል በዚህ ማሽነሪ በትጠቀሙ በአጭር ጊዜ ውስጥ በአጭር ጊዜ ውስጥ ፈሳሽ ሳሙናችሁን መስራት ትችላላችሁና ኦልሬዲ እንዴት እንደሚሰራ ይህንን ማሽን በተግባር አሳያችኋለሁ። እንዲህ ነው የምንሰራው። ያያችሁት ነው ይታያል። እንደዚህ ማማሰል ይኖርባችኋል ማለት ነው። እንደዚህ ሆን ጊዜ አይወስድባችሁም። በአጭር ጊዜ ውስጥ አሪፍ ሳሙናን መስራት ትችላላችሁ ማለት ነው። እንዲሁም ሳሙናችን እንደምትመለከተች በዚህ መልኩ ወጥቶልናል። ምናልባት አሁን አረፋ ስላለው አረፋውን በደንብ ስላረገበ ሳሙናነቱን ላይታያቸው ይችላል ከአስራ ሁለት ሰዓታት በኋላ ግን ከአረፋውን ከጸዳ በኋላ ወይም ሞ ከረገበ በኋላ የሚገርም ወፍራም ላርጎ የማርን ወለን የሚመስል ሰርተናል ማለት ነው። እንዲህ ነው የሚመስለው ሳሙናችን እና ይህንን በአረፋም በጣም ሀብታም የሆነ ሳሙና ሰርተናል። ኦልሬዲ ይህንን ኬሚካል አሁን ቢይዘው ምንም አይነት ኢፌክት የለውም አንድ ላይ ከውሃ ስለተዋሃደ ማለት ነው። ኬሚካሉ በጣም ቶክሲክን አደገኛ የሚሆነው በመጀመሪያዎቹ ሁለት ሦስት ደቂቃ ላይ ውሃ ላይ ሲጨመሩ ሊኖር የሚችል የአክሽን በጣም ከፍተኛ ስለሆነ እሱ ላይ በጣም ጥንቃቄ ያስፈልጋችኋል ከአምስት ስድስት ደቂቃ በኋላ ግን ያው ያለውን ከሚካሉን እየቀነሰ ስለሚሄድ ያን ያህል እጃችሁ ላይ ወይም ደግሞ አካላችሁ ላይ ላይጎዳችሁ ይችላል ማለት ነው። ወደ ተመልካቾችን ለዛሬ የነበረን ፕሮግራም ይህንን ይመስላል። ለወደፊትም እንደዚህ ሩቅና ከባድ የሚመስላችሁ የቢዝነስ መረጃዎችን እንዲህ ቀለል ባለመልኩ መነሻቸው ምን ያህል ቀላል እንደሆነ ወደ እናንተ ማድረሳችን የምንቀጥል ይሆናል። አሁንም ይህን ዝግጅታችን ጨርሳችሁ ስትወጡ ላይክ፣ ሼር፣ ሳብስክራይብ በተለይ ሳብስክራይብ ማድረጋችሁ እንዳትረሱ። ለዛሬ የነበረን ፕሮግራም ይህንን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ የሳምንት ሰው ብለን ቴንክ ሶማች ሶ ማች